እስኪ ስለ ፍቅር ህይወት፣ ስላሳለፋችሁት የፍቅር ጊዜ እስኪ። በጣም ጥሩ ጊዜ አሳልፈናል። ቤት ወጃን ስቻት ሙቪ ናይ ነበር። እስካ ላይ የሚባል አለ። እስካ ላይ የሚለው በብዛት ኢትዮጵያዊ ነው ያለበት እንዳለ፣ እስካ ላይ አካባቢ እንዳለ የኢትዮጵያ ሬስቶራንትና የኢትዮጵያ እንትኖች ናቸው ያሉበት፣ እንጀራ መሸጫ ምናምን ነው ያሉበት። ፍቅረኛ ነበረች፣ እንደውም እስከመነቀስ ድረስ ደርሳት ነበረ። እንዴት ነበር እሷ ጋር የተዋወቃችሁት? እሷን የተዋወኳት ከኦሃዮ እናትና አባቷ ተጣልተው እናቷ እሷንና እህቷን እዛ መጣ። ባስኬትቦል ኮርት ነው በዛ የምንኖርበት አካባቢ ዛ የምኖርበት አሌክሳንድሪያ ቨርጂኒያ ያልኩ ማለት ነው። በዛ ስታልፍ ነው ያገኘኋት እና ሳናግራት ኢትዮጵያ እንድትደረደር ሞከረች መጀመሪያ። እንደዚህማ እናት እንደዚህ እንደዚህ ምናምን ብላ ብዙ ነገር እንትናለች፣ ግን አልተውኩም። ምንም አላረፍኩም። አሳመንኳት አብረን ወን ምን ያህል ጊዜ አብሯቸው አራት አምስት ዓመት ቆይተናል አብረን ዶክተር ነች እሱ አሁን ዶክተር ነት ከዛ በኋላ ተገናኝታችሁ ታውቃላችሁ በጣም ብዙ ጊዜያች እሷ ሙባረገች ወደ ሪችመንድ ስራ አግኝታ ሙባረገች እንደው ምናልባት ይሄን ፕሮግራም የምታየው ከሆነ የምትላት ነገር ይኖራል እሷ ስራ ምላት ነገር የለም ብቻ መልካም ህይወት ያጋራት ነው ጥሩቱን ደናቱን እስኪ ስለ ፍቅር ህይወት ስላሳለፋችሁት ፍቅር ጊዜ እስኪ በጣም ጥሩ ጊዜ አሳልፈናል ቤት ወይጃን ስቻት ሙቢ ነበር እስካላይ ሚባል አለ። እስካላይ ምለው በብዛት ኢትዮጵያዊ ነው ያለበት እንዳለ እስካላይ አካባቢ እንዳለ የኢትዮጵያ ሬስቶራንትና የኢትዮጵያ እንትኖች ናቸው ያሉበት፣ እንጀራ መሸጫ ምናምናምን ያሉበት እና ለእኛ ኢትዮጵያኖች ዋና መዝናኛችን እዛ አካባቢ ነው። ፊልም ቤት አለ፣ ፊልም ቤት እንሄዳለን ወይ፣ ማእዛ ሬስቶራንት አለ። ማእዛ ሬስቶራንት ደግሞ ገብተን የሆን የሆኑ ነገሮች እንጠቀማለን። በብዛት ምሳ ምናምን የምንበለው ማእዛ ሬስቶራንት ነው። ኮሎምቢያ ፓርክ ነር ማዛ ሬስቶራንት ኦኬ። እንጃ ብቻ ብዙውን አሁን ብዙ ጊዜ ስለወለይ እንትና አለን፣ ጥሩ ጊዜ አሳልፈናል። ረጅም ዓመት ፍቅረኛ ሞዴል ነበረች መሰለኝ። አዎ፣ እስኪ ንገረኝ፣ ፍቅረኛ ሞዴልስ ነበረች? ከአንዴ ሙዴት ሚስ ኢትዮጵያ ተሸልማለች ዲሲ ውስጥ። በእሷ የተነሳ ኒውዮርክ ሂጅ አለው ቴዲ አፍሮ ሶ ሊያሳይ ብሎ እሷ ቢሀፒ ሰጠኝ። አብሬያ እጄ መጀመሪያ እነሱ ሾ ያሳዩና ፋሽን ሾ ያሳዩ ነው። ከዛ በኋላ ቴዲ አፍሮ ጨዋታ ዘፈኑ የሚጫወተው ተጋብዣለሁ። ኒውዮርክ ዲሲም፣ ቨርጂኒያም እንደዚህ ሁለቴ ተጋብዣለሁ። በእሷ የተነሳ የቁንጅና ውድድር ተወዳዳሪ ናት እንዳልኩ፣ ሁለቴ ያሸንፋለች ሚስ ኢትዮጵያ። በጣም ቆንጆ ነበረች ማለት ትውስጥ አቀሰቀስኩ። ኧረ ምንም አይቀሰቅስም። እዛ እና ያኛው የት ያለህበት? መጀመሪያ ትምህርት ላይ ነበርክ? አዎ። ከዛ በኋላ ፍቅረኛ ጋር ግንኙነት ጀመርክ? አዎ። ስራም ነበረ። ከስራ በኋላ አንድ ኃይለኛ ቡድን ውስጥ ተቀላቅለህ እንደነበረ ሰሞኑን እንደውም ታቶውን ስናይ ከዛ ጋር የሚገናኝ ነገር አለው ተብሏል። እና እስኪ ስለዛ ህይወት ደግሞ ንገረን። ምን ነበር ታቶው እና ያኛው ህይወት? እኛ በሰዓቱ የመሰረት ነው ከምንም አልበት። ትምህርት ቤት ላይ በጣም እንገፋ ነበር። ኢትዮጵያ ኖች ማለት ነው። በጣም ግፊት ስለነበረብን ራሳችን አደራጀን። አሌክሳንድሪያ ቨርጂኒያ፣ እንዳልኩት ስዊላም ልጆች ራሳችን ኢቲ ቦይስ ብለን ሰየም ነው። ዲሲ ያሉ ልጆች ኢቲ ማፊያ፣ ሜሪላንድ ያሉ ልጆች ደግሞ ኢቲ ብለድ ብለን ራሳችን ሰየም ማለት ነው። ቢያንስ ቢያንስ በሳምንት አንድ ቀን ሁድ ቀን ማምን እንገናኛለን። ያን ያደረግነውም ራሳችን ለመጠበቅ ነው። ኢትዮጵያ ነው፣ ኢትዮጵያ ነው፣ ሁላችን ኢትዮጵያዊ ነው። ማንንም ቅልቅል የለም። ምን ይህል ኢትዮጵያዊ 100% ኢትዮጵያዊ ነው። ሜሪላንድ

በስነ ስርዓት ትምህርታችን ትምህርታችን እንመራለን በስነ ስርዓት ትምህርት ቤት ገብተን እንወጣለን ምንም ጫና አይኖርብንም ከዛ በፊት ግን ብዙ ጫና ነበረብን ለምሳሌ ምን የተለየ ነገር ያደርሱባችሁ ነበር እሱ በቃ መጥቶ አይነካም ላይነካ ይችላል የአማርኛ ነው በቃ የቃላት አዎ የቃላት እንትን ነው የሚወረውርብህ በቃ እንደምሽት ምናምን ብዙ ነገር ሊያደርጉ ይችላሉ አፍንጫቸውን የሆነ መጥዋ እንትን ሊሉ ይችላሉ። እነዛ በኋላ ግን ምንም አይፈጠርም። በስነ ስርዓት እንገባለን፣ በስነ ስርዓት እንወጣለን። ማንም ቀና ብሎ መሄድ የለም፣ እኛም ቀና ብለን አናያቸው። ያደራጃችሁት ቡድን ሌላ ስራ ነበረው ወይ? ስራ ስንጠብቅ ብቻ ነው፣ ስራ ስንጠብቅ ነው። ሌላ ሌላ ነገር ሊሰራ ይችላል፣ ግን ይህ እንደዚህ ብዬም ልነግር አልችልም። ያው የወጣትነት ያለፈ፣ አዎ ስራ አውቃለሁ እና ግን በብዛት ጠብ ላይ ነው። ልንጣላ እንችላለን ሜሪላንድም ያሉት ዲሲም ያሉት ልንጣላ እንችላለን። እኛ ቨርጂኒያና አርሊንግተን ካንድ ላይ ነው። አርሊንግተን ብዙ የቨርጂኒያ ነው። ስሙ ይተለያያል እንጂ አንድ እንትን ነው፣ የሚለየው ሌላ አስፋልት ነው እና ብዙዎቻችን ደግሞ የምንማር አሁን አሌክሳንድሪያ ቨርጂኒያና አርሊንግተን ካልኩ በእኔ እድሜ ባጅ ከሆነ የምንማርበት ትምህርት ቤት አንድ ትምህርት ቤት፣ እድሜ በታች ካልሆነ በስተቀር ትንሽ የሚቀየረው ማለት ነው። እንደዚህ እንዳልኩ ዲሲ ውስጥም እንደዚያው ነው። ሜርላንድ ውስጥም እንደዛ ነው። መሳሪያ ምናምን ይዛችሁ ነበር? መሳሪያ ነው ይሄ። ምን ነበር? ኢቲ ቦይስ ይላል። ኢትዮጵያ ወንዶች ነው ኢትዮጵያ ነው። ኢቲ ቦይስ እንደዚህ ነው የሚሰራው። ስለዚህ ላይክ እንደ ማፋያ ቡድን ነገር ነው። እንደዚህ ነው። ሰላምታችንም ለየት ያለ ነው። የግሩፕ ካልሆነ በሰላምታ ነው የራሳችን ሰላምታ አለ። በዚያ በኋላ እንደ ኢትዮጵያ ማለት ነው አያቲ እዚህ ጋር እንደዚህ ነው። እንደዚህ አድርገን እንትን ሳይናችን ትሮ የምናደርገው ማለት ነው። ላይ ያለፈ ከሆነም ሳይኑ ትሮ አድርጎ ያልፋል። ካልበለዚያ ደግሞ ከተገናኘ ደግሞ በእጅ ሰላምታ ትንትን ትሏል፣ ብለ ሰላም ብለ መልሰህ መጨረሻ ላይ የምትለው ኢንሳይን ነው። ኦኬ ከዛ አንድ ቲም እንደሆነ አንድ ትተዋወቃለህ። አዎ፣ በሰላምታ ነው። እርግጠኛ እንተ ቲም ከሆነ እንትን ትላለህ። በዛ ነው እንትን ምን እንደለየው እና ምን እንደያየው ነበረው። ከዛ በኋላ ነበር እንግዲህ ወደ እስር ቤት የገባሁበት አጋጣሚ። እስር ቤት የገባሁበት አጋጣሚ ምን ነበር? እስር ቤት የገባሁበት አጋጣሚ ይኸውልህ፣ እኛ የምንኖርበት አካባቢ ሳውዝንት አው ሴሚናር ሮድ ይባላል ሻፕ ሴንተር እና አስፓልት እዛ ወደዛ ደግሞ ሰፈር ነው። ምን ምን አለ ጥቁር አለ፣ ስፓኒሽ አለ። በብዛት ኢትዮጵያውን እና ስፓኒሽ ነው የሚበዛው። ጥቁር አልፎ አልፎ ነው ያለው እና እነዛ ሁሉ እንከባከባቸው ነበር ነው ጥቁሮችንም ስፓኒሾችንም ካለ ነገር መጠጥ ሲፈልጉ መጠጥ እምገዛላቸዋለሁ፣ የሚያስፈልጋቸውን ነገር አደርግላቸው ነበር። እነዛም አለ ስራ መስራት ስለሚወዱ ነው እኛ እንሰራለን፣ የትም የትም የተገኘ ነገር እነሱ ጋር የምንከፍለው ግን እነሱ መጨረሻ ላይ እንዲ ሊበሉ ይፈለጉ ያ በላሁት ያጠጣሁት ልጅ ማለት ኦኬ፣ ያ በላሁት ያጠጣሁት ግን ሽጉጥ አሳይቶ ምናምን ሌላ ነገር ሊፈጠር ፈለገ። የኢትዮጵያ ነው ደግሞ፣ ነው አዲስ ዓመት ነው። ቁጭ ብሏል፣ መጣ። ዝግጅት ነበር፣ ወደ ዝግጁት ልሄድ ነው። ለስካይሪ ማን ዝግጅት ቁጭ ያለው የሆነ ስፓኒሽ ጓደኛዬ አብሮ ቁጭ ብሏል። መጣም ያለ ማይሆን ነገር አለ ልጅማነ በቃ ጋንት ዛ ሀገር የሚበል የለ እዚህ እንደዚህ ሆነ ምናምን ምናምን ብሎ እና፣ በቃ ያለኝም ነገር እንደሰጠው ነው የፈለገው፣ እንደ መዝረቅ አበላው ማጠጣው ልጅ ያልኩ ሲል አሳየ ሽጉጥ። እስፓኒሹ ገጀራ ይዟል። የተቀመጠው ነው ስቴርስ ላይ ነው፣ ኮንዶሚኒየም መግቢያ ስቴርሶች አሉ። አለ በዚህና በዚህ ጋር ያኛው ወደታች ነው። ከዛ ገጀራ ወጥቶ መዞል ሊመታዎች ተረጋጋልኩት፣ እስፓኒሽ ማለት ነው ስለው፣ ምንም ሊያርፍ አልቻለም። ያኛው ማለት ነው እንደዛ ማበልቼውም ማጠጥቸውም ነውን ቃልም ተናግሮ ማለት ነው። እንደገና እንዲሁም ሊዘርፍ ነው የፈለገ ያለ ምናምን ሲል ቃል አልቻለኝም። ወደ እሱም አልተቆስኩም፣ ወደ ሰማይ ነው ተቆስኩ። የመጀመሪያው ማለት ነው የመጀመሪያው ወደ ሰማይ ተቆስ። ሮጥ አብሮ ሶስት ልጆች ነበሩ። ሮጥ ግን የመታውት እሱን ነው መርጭ ተከትዮ ማለት ነው ተከትይ ስሬ ብዬ በጣም እንትን ስላለ ማለት አድቫንታጁ ቢያገኝኩ እኔም ህይወት ያልፋል ነበር ይሄ ራስ መከላከል ነው እና አንደኛም ደግሞ ያስፈላኝ እሱ ነው ፍርድ ቤት ከቀረብኩ በኋላ ያስፈላኝ ከጀርባ መጀመሪያ መምታት ነው እንጂ ሰልፍ ዲፌንስ ነው ከኋላ መተውት እንደገና ሲገላበጥ ነው ከፊት የመተውት እና እኔ ሞተብ ነው እንዲሁም ጥዬው የሄድኩት ግን አልሞተም ፍርድ ቤት በሁለተኛው ቀጠሮ መጣ አክቹሊ የትኛውም ወንድ ቢሆን የሚያደርገው ነገር ነው መሳሪያ ሰው አውቶ ፊት ለፊት አንተ መሳሪያ ከያዝክ የምትወስነው ውሳኔ ነው እ በሁለተኛው መጣ እንዲሁም እኔ ኢትዮጵያዊ ሳይሆን ስፓኒሽ እንደሆን ኑ ለፍርድ ቤት የተናገረው ከዛ በኋላ ቀጥታ ወደ ፖሊስ ጣቢያ ሄድክ ነው ወደ ፖሊስ ጣቢያ ነው ምንም ነገር አላደርገውም መንገዱ ተዘጋ በአየር ነው መንገዱ የተዘጋ ማንም መንቀሳቀስ በአል ኮፍጥር ላይ ሆኖ ማንም መንቀሳቀስ አይችልም ምንም መንቀሳቀስ መኪናም እግረኛ ምንም መንቀሳቀስ አይችልም እና በሰዓት ያዝኩትን መሳሪያ በስፓኒሽ ይዞልኝ ሄደ። እኔ የተገኘሁት ከልብሴ ላይ የነበረ የረገፈው ባሩድን መጡ ይዘውኝ ሄዱ። እስኪ ፈልጉ ፈዱ ምንም መሳሪያ አላገኙም። ከወሰዱ በኋላ ልብሴን ነው እንደገቡ ያስወልቁ ልብሴን ያስወልቀው ጃምፕ ሱት ሰጡኝ፣ የእስር ቤት ልብስ ማለት ነው። ወደ ማረሚያ ቤትም ማረሚያ ወሰዱኝ። ጣቢያ ነው የወሰዱት ለጥያቄ ማለት ነው እና ወስዶ ልብሴን ለምርመራ ነው ልብሴን ነው የመረመሩት። ልብሴ ላይ የረገፈው ባሩር ነው የተገኘ። ሁለት ፈለን የሰጡኝ ከአምስት አመት እስከ ሀያ አመት። አንደኛ ዩዝን ፋላላድ መሳሪያ መጠቀሜ፣ ሁለተኛ ደግሞ ልጁን ስለመተውና ሁለት ፈለን የሰጡኝ መሳሪያ ፈለኒ ማለት ነገር መሳሪያ በመጠቀምህ ዩዝን ፋይል አላርም ብለው ነው የሚይዙት። ፈለኒ ነው ፈለኒ ማለት ደግሞ እዛ ሀገር ትልቅ ሬከርድ ነው። ሁለት ፈለኒ ነው የሰጡኝ ዩዝ ፋይል አላርም እና እሱን በመንታት የእሱ ደንብ በመታየት ማለት ነው። በሰዓቱ ምንም አልመሰለኝ ነበር። እዛ በኋላ ነው ኬዙን ሳየው በቃ ተስፋ እንድለኝ ሆቡክ። ትንሽ ከበድል ነበር። አዎ በጣም ከበድል ነበር። ከዛ በኋላ ምን ያህል ዓመት ተፈረደ? 15 ዓመት ተፈረደብኝ። በነበርኩበት እስር ቤት ቆየው አመት ከምናምን እዛው ጣቢያ ላይ። ከተፈረደብኝ በኋላ ደግሞ ሌላ ቦታ ወስደው ደግሞ ሀያ ሁለት ሰዓት ተዘግቶብኝ ነበር። ያሉ እንትኖች ተጨምቀው ሌብል ይሰጣል እስረኞች። አንተ የሰራኸው የአንተ እንትኖች ታሪኮች እንትን ብለው ይጨመቁና ሌብል ይሰጣል። ሌቭል ዋን መግባት ያለብህ የሰራህው ወንጀል ኦኬ። ያ እስኪጣራ ድረስ ሀያ ሁለት ሰዓት ተዘግቶብኝ ነበር። ሙል ኦኬ። ከጠዋት አንድ ሰዓት ወጣለሁ፣ ከውጭ ከሰዓት ደግሞ አንድ ሰዓት ለሻወር እንወጣል። ከዛ ውጭ በቃ ፍርግራግ ብረቶች አሉ፣ በዛ ነው በቃ። ምግብ ይመጣል በቀዳዳ ነው። ከአንድ ክፍል ሁለት ሰው፣ ከዛው እንደዚሁ አመት ከምናምን ተቀመጠ እንደገና ተጣርቶ ተጨምቆ ሌቭል ፎር ብለው ደግሞ ወስደው አሁንም ዝግ ነው። ያም ሌቭል ፎር ገባሁ ለብዙ ጊዜ ተዘግቶ ቤ ነበር ሞል ከአንድ ክፍል ሁለት ሰው ያለ በቃ ሜቢ ለምሳ ወጠ ካፌል ተላት ትችላለህ። ከዛ ውጭ የለም። በአንድ ሰዓት ለሁለት ሰዓት ትወጣለህ፣ ወጣለ ትገባለህ። ላክዳውን ነው የሚባል ላክዳውን እዛ ሜቢ ሸፍት ከተቀየረ በኋላ ደግሞ ለአንድ ሰዓት ሊያስወጡ ይችላሉ። ስልክ መጠቀም ካለብህ ወይ ሻወር መውሰድ ካለብህ ሰሰቱ የሚባል ፕሪዝን ነው የነበርኩ ሰሰቱ ሰሰት ዋን፣ ሰሰቱ እኔ ሰሰቱ ነው የነበርኩ ቨርጂኒያ ውስጥ እዛው ቨርጂኒያ ስቴት ፕሪዝን። ምን ነበር ሌላ በጣም ከባዱ ነገር፣ እስር ቤት ውስጥ እስር ቤት ውስጥ ገና እንደገባ ገና ፍሬሽ እንደሆንክ በጣም ብዙ ፈተና ያጋጥማል። ፍሬሽ ሚት ገና ስትገባ በየእንትኑ ላይ ፌንሱ ላይ ቁመው የምታየው ነበር። እስረኛ ገና አዲስ እስረኛ ስትገባ፣ ሱሬሽ ምት የኔናት የኔናት ና ብለው ንት ሚሉ ማለት ምን ፋጌጥ። በዛ ሰዓት ራስክን መጠበቅ አለብን። ጨካኝ መሆን አለብን? የኔናት ሚንስ በቃ እና ጫማ የለበስከውን ጫማ ራሱ እንትን ልብ ይችላሉ። በጣም ከባድ ጊዜ ነበር፣ እና ከዛ እንደገባው አንዱ አላስቀምጠኛም ወጋ ወጥ፣ ይሄ ግብረሰዱም ማለት ነው። በቃ ዝም ብሎ የማይሆን ነገር ነው። በቃ አሁን ኢቭን የሆን ነገር እንኳን አሁን በሰዓቱ አንዱ ፕሪዝን ወደ አንዱ ፕሪዝን ገብተህ የሆን ነገር አንድ እስረኛ ሲሰጥህ አትቀበልም። ያችን ዋንጣት ይችላል። ምግብም ሰጥቶ በልታት ሊሆን ይችላል ያችን የሰጠውን አንታስ ሊል ይችላል። ከበለ ዛ ሌላ ነገር ነው ማለት እንደዛ ቡኛ አንዱን ወግቸው ሶስት ወርጫ ጫለ ነው እስከፈ አስገቡኝ። ከዛ እንደወጣው ደግሞ ወደ ሌላ እስር ቤት ነው የቀየሩኝ። በል ከዚያኛው ስለተወጋ ከዛ ቦታ ሌላ ነገር ይፈጠራል ብሎ ሌላ እስር ቤት ቀየሩኝ። ከዛ ከእስር ቤቱ ደግሞ ታይሜን ጨርሼ ስል ደግሞ ሶታ ውጭ ላይ ምን ጠበቀኝ? ኢሚግሬሽን፣ ፌዴራል ፖሊስ ጠበቀኝ። ስንት? አስራ አምስት ዓመቱን ጨርሰህ? አስራ አምስት ዓመት አለ። ስድስት ዓመት አሞክሯለሁ። ስድስት ዓመት ነው የታሰርኩት። ከዛ በኋላ ደግሞ ኢሚግሬሽን ነው የሄድኩት። ኢሚግሬሽን እንደዚያ ሙኛ አልተፈታሁም። ኢሚግሬሽን ፒክ አደረገኝ እና ኢሚግሬሽን ወሰደኝ። ኢሚግሬሽን ወስዶኝ በጣም የእስር ቤት ስቃይ እየው። ከዛ በኋላ ነው ኢሚግሬሽኖች ከወሰዱ በኋላ ኢሚግሬሽን ወስዶ የት ነው የወሰዱኝ? የነጭ ሀገር ነው። ጥቁር የሚባል አያውቁም። ጥቁር አይወዱ ሬሲስት ናቸው ሬድኔክ ይባላሉ። ከሞን ቦይ ምናምን እንደ ሲጠሩ ራሱ ምን ነገር ከዛው በጣም ጨነቀኝ እና ላብድም ሆነ በመጨናነቅ ማለት በስትረስ ኢሚግሬሽን ለምዶ ወደዚህ ወሰደ። የፌዴራል ስርቤት ስለሆነ ኢሚግሬሽን የአሜሪካ ኢሚግሬሽን ከኛ ጋር ከኢትዮጵያ ኢሚግሬሽን ጋር ተገናኝቶ ያሉትን ነገሮች ምናም እስኪያጣራ ድረስ ግዴታ መታሰር አለበት። ስለዚህ አመክሮንም እንደጨረስ አትወጣም። በስቴት ፕሬዝደንት ጨርስ ተፈረደብኝ። ጨርሰ አትወጣም። ማንኛውም ኢሚግራንት እንደዛ ነው የሚደረገው። ወንጀል ሲሰራ ይጠበቃል። ኢሚግሬሽን ጀር ነው አመትም ሁለት አመትም ቆይት ልትፈታ ነው። እዛ ገብቼ በጣም ተሰቃዩ ፈረንጆች በጣም እዛ በኋላ ራሴ ነኝ

ሰርቶ የሰጡ መምጫ ማለት ነው። እንደዛ ካልኩ በኋላ ራሱ ትንሽ እቆይቻለሁ አላኩኝም ተሉ። ስለዚህ እዛ ሁለት ዓመቱ ብትጨርስ ኑሮ ብቆይ ነው እፈታ ነበር እዛው፣ ቅጣትን ጨርስ እዛው አሜሪካ እሆን ነበር። አውቶማቲክ አሜሪካዊ ነኝ። እንዳልኩ አባቴ እኔ አስራ አምስት ዓመት እያለሁ ነው እሱ አሜሪካዊ ነው፣ እና ሀጉ ይፈቅዳል። አሁን ትንሽ ትያብራኝ ሄደች። ትንሽ ትያ አሜሪካዊ ናት። አባቴ አሜሪካዊ ነው። እኔ በሰዓቱ እንዳልኩ በዛም በዛም እያልኩኝ ይጃለ መፈቴ ነው። የምትጠየቃቸው ስለ አሜሪካ ስለ ባንዲራው ስለ ሕጉ ጥያቄ አለ የምጠየቀው እንትኑን ለማግኘት ማለት ነው መኖሪያ ፍቃድ እና ወደ እስሩ ስለገባ ነው ወይስ ወጣት ነበርኩኝ በቃ ዝም ብዬ ምንም ስለዚህ አሁን ልክ ከእስር ቤት ከወጣ በኋላ ኢሚግራንት ስለሆንክ፣ ኢሚግሬሽን ለሁለት ዓመት መታሰር ነበረብህ እንደ አዲስ። አንተ ያ ነገር ነው የከበደ ኢሚግሬሽን ውስጥ ያለው ስር ደግሞ ሌላ ነገር ሆነብህ። ስለዚህ ወደ ሀገር ላኩኝ አልክ። ሬሲስት ስለሆኑብኝ ወደ ሀገር ላኩኝ አልኩ። እንደዛ ጠይቄ ስመጣም በሁለት ወታደር ታጅቤ ነው አዲስ አበባ ድረስ የመጣው። በአሜሪካን በአንድ ቻይና እና በአንድ ጥቁር አሜሪካዊ ማለት ነው። ሴትና ወንድ ናቸው አጅቦኝ ኤርፖርት አመጣው ቦሌ አስረክቦኝ ሄዱ። የአንበሳውን ታሪክ እንግዲህ እንደሰማችሁት ነው። ማገዝ የምትፈልጉ ሰዎች ካላችሁ ይሄ የራሱ የአንበሳው አካውንት ነው። አንበሳው ጀግና አንበሳው ጀግና የሚለው የራሱ አካውንትና ስም ነው። ይሄኛው ደግሞ የባለቤቱ የመቅደስና የራሱ የአንበሳው ስልክ ቁጥር ነው። አንበሳውንም ባለቤቱንም መቅደስን ማግኘት ከፈለጋችሁ በእነዚህ ስልክ ቁጥሮች በመደወል በተቻላችሁ መጠን ደግሞ ሰፖርት ማድረግ የምትፈልጉ ይሄ የራሱ አካውንት ነው። ለዝካ ብለን ለአስራት በኩራት ብለን ያስቀመጥናቸው ገንዘቦች ይኖራሉ እና ከነሱ ላይ ቀነሳ አርገን መስጠት የምትፈልጉ ውድ ኢትዮጵያኖች፣ በሀገር ውስጥም በውጭም ያላችሁ ኢትዮጵያውያንና ኤርትራውያን በአጠቃላይ ማገዝ የምትፈልጉ ካላችሁ በነዚህ አካውንቶች ማስገባት በነዚህ ቁጥሮችም እነሱን ማግኘት ትችላላችሁ።